ሰይድ እኮ አንተ ሰይድ አንተ ላይ የሚሯሯ አጥንቶችን ቺኮች እያየው ከሌላ ትወልድ ማለት ዘበት ነው። ለምር የሚሯሯ ጥንት ምናልባት መላጣ ነው እያዩ መላጣ ላይ ምናለ ምናውቂ፣ ሴቶች መላጣውን ወንድ ይወዳሉ። ውሸት ነው አዩ መላጣ ሆን አይታ ነው የወደደች። እንደዚህ እያለች ብቻ አሰላሙ አሊኩም ወራህመቱላ ወበረካቱ ውድና እያተከበራችሁ ውድ የቻናል የተከታዮች እንዴት ናችሁ? ደህና ናቸው የሰላም ናችሁ አላችሁ አለኛ አልሐምድሌላ ዛሬ በአዲስ እርስ ነው የመጣወት፣ ማለት ነው። እንደውም እርሴ ከሌላ ጊዜ ለየት ይላል ማለት ነው። እንግዲህ ኮሜት እያነበብን አስተያየት እንሰጣለን ማለት ነው። ሰይድና ሱመያ አዩ የማያውቃቸው ሰው የለም ማለት ነው። እንግዲህ በመጀመሪያ ስላዩ አስተያየት አለኝ ማት ነው። አዩ ሁሌም ሰይድ ሲሰድባት፣ ሲያንቋሽሻት እንደውም ሶስት ጊዜ ቀለበት አወረድኩልሽ ሶስት ጊዜ ፈታውሽ ያለ፣ አንዴ ሲመታት፣ አንዴ በቀበቱ ሲመታት፣ አንዴ በእርግጫ ሲመታት፣ ሁሌ ሲያማርራት እናያለን ማለት ነው። እንደዛም እየመታት ሰይድ ወደዋለው፣ ሰይድ አፈቅረዋለው ስትል ነው የምንሰማት እንጂ ሰይድ አልውደውም፣ ሰይድ እፋተዋለው፣ ሰይድ ቀለበት አውርድ ስትል አንሰማም ነበረ ማለት ነው። ዛሬ ግን በጣም አምርራለች ማለት ነው። እንግዲህ አንድ ቆንጆ ወንድ አግኝታ ካሁን በኋላ ከሰይድ ጋር መኖርም፣ አብሮ መብላትም፣ አብሮ መጠጣትም፣ አብሮ መተኛትም አልፈልግም ብላ መልስ ሰጥታለች ማለት ነው። ብዙዎቻችሁ እየሰደባችኋት ነበረም፣ እንደውም ሙቺ፣ እንደውም ተሰቀይ፣ እንደውም እንደዚህ ሁኝ እያላችሁ ብዙዎቻችሁ በሷ ታዝኖ ነበረም። እንደውም ይሄ ኮሜት ምን እላል፣ ወላሂ ብዙ ሰው አይቻለው፣ ብዙ የሚወድ እንደ ዝጭ ልጅ ይብሳል፣ ስብሀናልላህ ብላ ኮሜት ጽፋለች ማለት ነው። እና በእርግጥ ብር የማይወድ የለም። ብር የፈለገ የሚወድ ቢኖር፣ የፈለገ የሚጠላ ቢኖር፣ አንዳንዴ ኮሜታተሮች ትሳሰታላችሁ። ማን ነው ብር የሚጠላ የለም እና ልብ ካላችኋት አዩ ሁሌ ከብር ጋር የተያዘ አስተያየት ነው የምትሰጠው፣ ማለት ነው ሁሌ ማለት ነው። ካአሁን በኋላ ግን ሰይድ እንዳደርስብኝ ላልደርስብህ ብላ ለአንዴና ለመጨረሻ መልስ ሰጥተዋለች ማለት ነው። እንግዲህ ያው ቆንጆ እንደሷ ፈላ አፍቅራለች ማለት ነው እንግዲህ ከሌላ ጋር ያው ልካ ስታዝር ተቃቅፋ ስትመጣ እናያታለን ማለት ነው። ከአሁን በኋላ እንኳን ከሰይድ ጋር አልፈልግም መላጣ ነህ ብላ መልስ ሰጥተዋለች ማለት ነው። ብዙ እንደውም እሷ አስተያየት ሰጥታለች። መላጣ የሆነ ወንድ ሴት ሴቶች ይወዱታል በማለት አስተያየት ሰጥታለች። በእርግጥ ሽበትና የፀጉር መላጥነት ያው ዝም ብሎ ይመጣል ማለት ነው። አንዳንድ ሰው ወይ ባረጀ ወይ ደግሞ እድቢ መሄደ ይመስለዋል ማለት ነው። አይደለም ያው ዝም ብሎ ይመጣል ማለት ነው። እንግዲህ ካሁን በኋላ አዩ እጅ ሰጥታለች ማለት ነው። ካሁን በኋላ ከሰይድ ጋር ቪዲዮ ማሰራም አትመጣም ማለት ነው። ብዙቻችሁ አዩን ትጠሏታላችሁ። እንግዲህ ካሁን በኋላ አልመጣም ብላለች። ሱመያ አስተያየት አለኝ ማለት ነው። ሱመያ እንግዲህ ከዚህ ከወር በፊት ኡማን ሄዳ ነበረ። ኡማን ሄደችበትን ምክንያት ከአዩ ጋር አትሂድ፣ ቪዲዮ አትስራ፣ ከእሷ ጋር ስትሆን እኔ ደሜ ይፈላብኛል፣ አልወድም ብላ መልስ ሰጥታው ነበረ። እንግዲህ ሰይድም እኔ በራሴ ነው እንጂ ምመራ ባንቺ አልመራም ሲላት፣ መልስ ይሰጣት ነበረ። እንደዛ መልስ ሲሰጣት ደግሞ ሱመያ በጣም ትናድዳለች። ያ ሁላችሁም ታውቃላችሁ። በሱመያ ልጅ አለው፣ ባዩ ደግሞ ልጅ የለውም ማለት ነው። እንግዲህ ያ ሁሌም ሲጣሉ ሱመያ በልጅ ታንገራግረዋለች ማለት ነው። ልጅህንን አልሰጥህም፣ አጠገባቸውም እንዳትደርስ ፊታቸውም እንዳታሳይ በማለት ሁሌም መልስ ትሰጠዋለች ማለት ነው። እንግዲህ ሰሞኑ ኡማን ላይ ተመልሶ ነበረ። ትላንትና ተመልሶ ደግሞ ወደ ኡማን ሄደዋል። ኡማንም ቢሄድ ደግሞ አዩን አያገኛትም። አዩ ደግሞ ታውቃላችሁ፣ በጣም ጎበዝ ጀግና ሴት ናት ማለት ነው። ኡማን ቢገባ ደግሞ እሷ ደግሞ ተደብቃ ወይ ሳውዲ ወይም ደግሞ ሌላ ሀገር ትሄዳለች ማለት ነው። መቼም አያገኛትም፣ ይደክማል እንጂ መቼም ሱመያ አያገኛትም ማለት ነው። እና የሱመያ መልስ እኔን ብቻ አኖረኝ፣ እኔ በስነ ስርዓት አኖረኝ አኑረኝ፣ ልጆቼ በስነ ስርዓት አኑራቸው፣ ቁርአን በስነ ስርዓት ይቅሩ፣ ትምህርት በስነ ስርዓት ይማሩ፣ ሁለት ሚስት ይቅርብህ በማለት ነው። ያው ሁሌ ጦርነት የሚፈጠረው ማለት ነው። እንግዲህ አዩ ከአሁን በኋላ እኔ ሰይድ አልፈልገውም ብላ እጅ ሰጥታለች። ሌላ አፍቅራለች። እንደውም ከሰይድ የበለጠ ወንድ አግኝታለች ማለት ነው እና ጦርነቱ ያው እሷን ተዋትና እኔን አኑረኝ ከልጆች እኔ ባንተ ወልጅ ይባላለሁ ለምን ታንቋሽሸኛለህ ለምን ይቸግረኛል በማለት ነው ጦርነት የሚፈጠረው ሁለተኛ ደግሞ አዩ ብዙዎቻችሁ ትጠሏታላችሁ ብዙዎቻችሁም አትወዷትም ምክንያቱም ብር ትወዳለች አስመሳይናት ራስ ወዳጅናት ትላላችሁ ማለት ነው እና ደግሜ ደጋግሜ የምነግራችሁ ነገር ብር የሚጠላ የለም እኛም እኮ ብር ፈልገን አይደለም እንዴ አረብ ሀገር የምንሰደደው ለምንድን ነው ብር ፈልገን ነው ብር ካልፈለግን እኮ ከሀገራችን ላይ ኮ መውጣት አንፈልግም፣ ንበ ታውቃላችሁ፣ ኢትዮጵያ የሚጠላ የለም አገሩ የሚጠላ የለም። እመኑ፣ ምን ፈልገን ነው? ብር ፈልገን ነው። ያ ሁሉንም ሀገር አሁኑንም ባህር አቋርጠን የምንሄደው ለምንድን ነው? ለብር ነው ማለት ነው። ስለዚህ ብር ትወጃለሽ ብላችሁ አትናቋት። ማለት ብር የሚጠላ የለም ወገኖች፣ ብር የሚጠላ የለም። ብር ያስገድላችኋልም መጥፎ ነው ማለት ነው። ስለዚህ አሁንም ቢሆን ሰይድ ከሱመያ ጋር መሆን አለበት። ከሱመያ ያው ታውቃላችሁ ልጅ አለው፣ አዩ ጋር ደግሞ ልጅ የለውም። አንዴ ልካወርድልሽ አለው ወይም ደግሞ አንዳንዴ ደግሞ አስርልሽ አለው እያለ በአዩ ምክንያት ሱመያም ያናድዳታል ማለት ነው። ሱመያ ደግሞ ያንን ወሬ ስትሰማ በጣም ትናደዳለች። ደሜ ይፈላል፣ ለምን ከሷ ጋር ይገናኛል በማለት ሁሌም መልስ ትሰጣለች። ታውቃላችሁ ይሄ ጦርነት አሁን ሳይሆን ከአመት በፊት ነው የጀመሩት ማለት ነው። ብዙዎቻችሁ አስተያየት ትሰጣላችሁ መቼ ነው የምትታረቁ መቼ ነው አንድ የምትሆኑ እያላችሁ ብዙዎቻችሁ በወንድም በሴትም መልስ ትሰጣላችሁ ማለት ነው። ግን እነሱ አይሰሙም ማለት ነው። ሱመያ በጣም እልህኛ ናት ማለት ነው። በጣም በጣም ሲበዛ እልህኛ ናት። በቃ እሷ እልህዋ ካዩ ራስ ላይ ውረድ ነው ልካህን አውርድላት ተፋታት። ከሷ ጋር አብራችሁም አትሄዱም፣ አብራችሁም አተኙ፣ አብራችሁም አትብሉ አጠጡ፣ ነው የሷ ጥያቄ ማለት ነው። ሰይድ ግን አልሰማሽም፣ አዩንም እወዳታለሁ በማለት መልስ መልሲ ይሰጣል። ታዲያ እስከ መቼ ነው ይሄን ጦርነት? ብዙዎቻቸው ታደረቁ ይበቃቸዋል እያሉ ብዙዎቻቸው መልስ ይሰጣቸዋል። ስለዚህ ዛሬ ባዩ ቻናል ሱመያን ገደልኳት ከነጊ ወዳ ደግሞ በሰይድ ቻናል ክሱመያ ጃፓን ሄደች ብሎ ይመጣታል። እስከ መቼ ነው ይሄ ጦርነት እና ወገኖቼ፣ ቪዲዮ ስታዩ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው።